ልሆን ማለት ነው። አሁን እንደዚህ ሆነ አርባ ምንጭ ድረስ ከሄሉ ጋር ተከተለ መሄድ አግባብ ነው ብዬ አላስብም። ሲቀጥል ደግሞ እኔ ሳስብ ቤተሰቦች የሉ ሄሉን ያፈቅራት አልመሰለኝ። ባልሳሳት ማለት ነው ሄሉን የሚያፈቅራት ይመስለኛል። ያው እንግዲህ ሄሉ ያው ትናንትና ባያችሁት ቪዲዮ ያው አርባ ምንጭ ገብቷል። ያውም የሄሉ ቤተሰብ ጋር እንግዲህ በድፍረት እንግዲህ ባህሉንም ወጉንም ጥሶ እዛ ተገኝቷል። ሁላችሁም ቅመሞች፣ ከእናንተ የሚያመልጥ ነገር የለም። ሄሉዬ እንግዲህ ማዘርም ረጅም ሰዓት እንዳወሯት ነው ስትናገር የሰማሁት። ስለዛ ቀጥታውን ሄሉ አርባ ምንጭ ልትሄድ ነው፣ አርባ ምንጭ ልትገባ ነው ማለት ነው። ቤተሰብ ጋ እንግዲህ ሉልም አብሬሽ ካልሄድኩ ሞች ይገኛሉ በማለት እንግዲህ በመጀመሪያው ከሄሉ ወንድም ጋ ከዳጊ ጋ አብረው የወሰኑት ውሳኔ ነው። ዳጊም ሄሉ ብቻዋን እንግዲህ መሄድ የለባትም፣ ያ በዚህ ልክ ደፍሮ ልክ ያልሆነ ነገር ቤተሰብ ጋ አድርጓን ሄዷል። ስለዛ ሉሌ አብሮ ከህቴ መሄድ አለባት በማለት መግቢያው ላይ እንግዲህ ከዳጊ ጋር አብረው የወሰኑት ውሳኔ ነው። ከሉል ጋር ሉል እንግዲህ እንደዚህ ተለጣጥፎ እንደኔ እንደኔ መሀላቸው ላይ ባይገባና ሄሉ ሄሎ የተወለደችበት ሀገር ነው ሁሉ ነገር ፈታ መምጣት ትችላለች ብዬ ነው ማስበው። እሱ እዚሁ ቢጠብቃት አዲስ አበባ ጥሩ ነው ብዬ ነበር ማስበው። እሱ ግን ያው አብሯት አብርሽ ካልሄድኩ ሄሉዬ፣ ብቻሽን በፍጹም መሄድ የለብሽም ያብተብየው ያችንም መተዋል አይፈልግም። ሄሉንም መተው አይፈልግም። ከሁለቱም ነው መሆን የሚችለው። ሲቀጥል ደግሞ ያችኛውን ፍቅረኛውን የመጀመሪያዋን የት እንደደብቃት እንኳን አናቅም። ጠፍታለች፣ ደብቋት ነው። ከእሷም ከሄሉ መራቅ አይፈልግም። ሁለቱ ጋር ማለ ሆኖ መጫወት ነው የሚፈልገው እያለ ነው እንግዲህ ቤተሰቦች። ይሄን የሚያውቀው እንግዲህ እግዚአብሔር ነው ማለት ነው። እውነት ለመናገር እውነት ለመናገር እንደኔ እንደኔ ያ የእውነት ሄሉን የሚያፈቅራት ከሆነ እኔ ደጋግሜ ተናገር ያለው ልጅቷን ማምጣት አለብሽ ቤተሰብ ጋር መሄድ እኮ መፍትሄ አይደለም። በእርግጥ ያው ትናንት እኔም ለፍቅር የተከፈለ መስዋዕት ብያለሁ፣ ግን ቢሆንም የሄሉን ህይወት ቤተሰብ አይኖርላትም አደን እንዴ? ቤተሰቦች አንዳንዴ ሴቶች ስትሆኑ የሆነ ቁጭ ብላችሁ ስታስቡት የእኔን ህይወት ቤተሰብ አይኖርልኝም አደን እንዴ? ስለዛ መጀመሪያውኑ ከሄሉ ጋር ነገሮችን ጨርሶ ነበረ መጨረስ ነበረበት፣ ቤተሰብ ጋር ከመሄድ ብዬ ነው ማስበው። ግን ያው እንደ የሆነ የሰማው ነገር አለ፣ ሄሎ ቤተሰብን እንቢ እንደማትል፣ በተለይ አባቷን እሺ እንደምትል ስላወቀ ይመስለኛል ይሄን ድርጊት ያደረገው፣ ያም ማለት ነው። ልክ ባይሆንም እውነት ለመናገር ቤተሰቦቼን ልክ ነው ብዬ አልወሰድኩም። እውነት ለመናገር እያብ የሄሉ ቤተሰብ ጋ አርባ ምንጭ መሄዱ ቤተሰብን በዚህ ልክ የፈለገ ጸብ ቢኖር ያው መድፈር ጥሩ አይደለም ብዬ ስላሰብኩ ባህል ወግ ስላለን ልክ ነው አላልኩም። ትናንትም ቢሆን ማለት ነው። ግን ዛሬ ያው ሄሉ እንግዲህ ይሄንን በማየት ማዘርም ደውለው ረጅም ሰዓት አውርቶውኛል አለች። እንድትመጣ እንግዲህ ተወስኖባት፣ አርባ ምንጭ እንግዲህ ሄሉ ልትሄድ ነው። አርባ ምንጭ ደግሞ ያብም አለ ማለት ነው በእርግጠኝነት ግን ነግራችሁ ማለት ነው ሁላችሁም እየመጣችሁ እኔ ሰብስክራይብ ታደርጉኛላችሁ፣ ምናለች ምትክትሉኛላችሁ። ያብና ሄሉ ታርቀው ነው የሚመለሱት። ያብና ሄሉ ታርቀው ነው የሚመለሱት ለማየት ያብቃችሁ። ምክንያቱም ሄሉ ከአባቷ መውጣት አትችልም። ነገሮችን ከእናቷ ከአባቷ ጋር ፈታ ታርቀው እንደሚመጡ ነው። ግን ያው መጨረሻ ላይ ግን ዳር መቅረት ነው። የእውነቴን ነው የምልህ። አሁንም ቢሆን ያም ማለት ነው እዛው ብጠብቃት እንጂ ሄሉን አርባ ምንጭ አብሮ ተከትሏት የሚሄዱ ልክ ነው ብዬ አላስብም። እንደዚህ ሆኑ። ያው ደግሞ በመኪና ነው የሚሄዱት። ያው ድንገት ስለሆነ የድንገት ጉዞ ነው አለች ሄሉ። ፕሌንም በዚህን ሰዓት እንትን ማለት አንችልም፣ በማለት እንግዲህ ያው በመኪና ነው ከአዲስ አበባ አርባ ምንጭ እንግዲህ ሩቅ ነው የሚሄዱት፣ ማለት ነው ዋናው በሰላም ሄዱ። የገብተሽ እንግዲህ ነገሮችን ፈተሽ እንደምትመለሻው ሙሉ ተስፋ ላይ ነገሮች እንደሚስተካከሉ ማለት ነው። ቤተሰቦቼ የአብጋም ትልቅ ጥፋት አለ። ቤተሰቦች አንዳንዴ እንደሴት ስታስቡት ለምንድን ነው ልጅቷ ያጠፋችሁ? ይሄም ጥያቄ ነው። እውነት ለመናገር ልጅቷስ ለምን ጠፋች? ያብስ የእውነት ኑሩድ በትክክል እውነቱን ከሆነ ሁለቱ ጋም ምን ለመጫወት ፈለገ? ይሄ ማይሆን ነገር ነው። መችህም ቢሆን ማይሆን ነገር ነው። ሲቀጥል ደግሞ እንደኔ ሳስብም ደግሞ ያ ሄሉን ያፈቅራታል ይመስለኛል። ወንድ ፍረቱን አቶ ሳይነግራት በውስጥ ይዞ ቆይቶ ምናምን ይመስለኛል። እንደዚህ ሳስብ ሄሉን የሚያፈቅራት ይመስለኛል። ሲቀጥል ያው እንግዲህ አብረው ተስማምተው አርባ ምንጭ ያብና ይቅርታ፣ ሉል ና ሄሉ አርባ ምንጭ እንግዲህ ለመሄድ ተነስተው ወስነዋል ማለት ነው። ሄሉም ቶሎ ነው የተብላለች ማለት ነው። ነገሮች እንደሚፈጀው ተስፋ አደርጋል ነው ማለት ነው። በነገራችን ላይ በህይወታችን ውስጥ ሶስተኛ ወገን በተለይ በፍቅረኛ ሞች በትዳር ውስጥ እያላችሁ ሶስተኛ ወገን በፍጹም አስፈልግም። እውነት ነው ብላችሁ ሶስተኛ ወገን ማላችሁ ከገባ ነገሩ ተበላሽ መቼም አይስተካከልም። የእውነቴን ነው የምላችሁና ፍቅረኛሞች ስትሆኑ ባለትዳር ስትሆኑ ሶስተኛ ወገን ጓደኛም የራሱ መስመር ሊኖረው ይገባል። ፍቅረኛም እንደዛው። ለቤተሰብም የሚሰጥ ለጓደኛም፣ ለራስ የምትሉት ሰው ሁሉ የሚሰጠው ነገር መስመር ሊኖረው ይገባል ብዬ ነው የማስበው። ሶስተኛ ወገን አራተኛ ወገን በተለይ ፍቅር ላይ በጣም ከባድ ነው ቤተሰብን ጨምሮ ብዬ ነው የማስበው። ትዳር ላይ ፍቅር ላይ ማለት ነውና ይህን ነገር ደግሞ ሄሉ መስመር ያበጀችበት አይመስለኝም። ለማንኛውም ኛ እንግዲህ መልካም ነገር እንደምንሰማ ተስፋ እናደርጋለን። በሄሎ እና በያብ ዙሪያ ማለት ነው። ናቲም ደግሞ ያው ዛሬ ማታ እንገናኝ እያለ ነው። የማፍረጠርጠው ነገር አለ እያለ ነው። ናቲም ያበበኩሉ እንግዲህ መጣ መጣ ማለት ጀምሯል ወደ ዩቱብ ቻናሉ ማለት ነው። ምን እንደሚያፍርጥ ምን አፍርጦ እንደሚናገር ምን እውነት እሱ ጋር እንዳለ እንግዲህ ሁላችንም እንግዲህ የናቲንም እንጠብቃለን። መቼም ሁሉም እውነት አለኝ ነው የሚለው እውነቱ ግን የቱ ጋር እንደሆነ እኛ ተመልካቾች ማወቅ አልቻለም። ናቲም የራሴ እውነት አለኝ የምወዳችሁ ቤተሰቦቼ ዛሬ ማታ ላይ ጠብቁኝ፣ ማንም ሰው እንዳይቀር ከቤት እንጠብቃለን። ሄሉዬም በሰላም ነገሮችን ፈተሽ እንደምትመለሽ ተስፋ